ተመልካቾቻችን በድጋሚ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እልፍኝ የትንሳኤ ልዩ ዝግጅታችንን ነው ከአማራ ሚዲያ ኮርፖሬሽን ወደ እናንተ እየደረሰ እየተከታተላችሁ የምትገኙት። ከዚህ ቀደም እንግዲህ አንድ ጭውውት ተከታትለን ነው የተመለስ ነው፣ በእኛው ባልደረቦች የተሰራ ነው። እንግዲህ የጥበብ ማዕድ የሆነ ቤት እንደሆነ የአማራ ሚዲያ ኮርፖሬሽን እየተመለከትን ነው። አቶ በቃሉ ራሳቸውን ብቻ ነበር ያስተዋወቁ። በዚህ ስራ ውስጥ ደግሞ እኔም አለው ልክ እንደሱ እኔም ሰርፕራይዝ እያረኳቸው። ለማንኛውም የቆንጆ ጭውውት ተከታትለን የተመለስ ነው። በበዓል ወቅት የሚያጋጥሙ ጉዳዮችን ያሳየንበት ጭውውት ነው ብዬ አስባለሁ። ፕሮግራማችን እንግዲህ ወደ መጠቃለሉ ነው። ቀሪ የአማራ ሚዲያ ኮርፖሬሽን ልዩ የበዓል ዝግጅቶቻችን ግን ወደ እናንተ ይደርሳሉ። ቆይታችን እንዴት ነበር ያላችሁን ስሜት ብታጋሩን ደስ ይለናል። ሞቅ ያለም ቀዝቀዝ ያለም እጅግ የሚገርም ነው። ተመልካቾቻችንም የእኛን ስሜት ይጋሩታሉ ብዬ አስባለሁ። በመጨረሻም ያው በቃሉ መጥቶ አስገረመን። ልክ እንደዛ ሁሉ ያው ዘና ብለን ትውስታዎችን እያነሳን ስራችንም ይህን ስለሚጋብዝ ጥሩ ጊዜ እንደነበረን ተሰምቶኛል። ደስ ይላል።

በዓል የሚጋባ ተመልካችን እንዲጋባ የሚያደርግ ስራ ነው እየሰራቸው ያላችሁትና፣ በዚሁ አጋጣሚ ሰላ ድንቅ አላልፍም ማለት ነው፣ አምሮባቸዋል። በእውነት በጣም ደስ የሚል ዝግጅት ነው። እኔ ደስ ብሎኛል፣ ተመልካቾችም እንደሚጋሩኝ ተስፋ አድርጋለሁ። ከካሜራ ጀርባ ሲሉ ግን ተመልካቾቻችን ግራ እንዳይገቡ፣ ካሜራማን አደለም። የቅዳሜ ቡና የአርቶት ባለሙያ ነው ነው በዓሉን እንግዲህ ሞቅ ደመቅ አድርገን ለ እንዲሁም ደግሞ እኔ በበዓል በዓል የሚመስለው እንግዲህ ወይ ቡና ሴር ቦን ነው፣ በጣም ቡና ስለምወድ ና ቡናውን፣ ዳቦውን እንዲሁም ደግሞ ከእኛ ጋር በማስተዋወቅም አባይ አብራን ነበረች። አባይ ቆይታሽ እንዴት ነበረ? በነገራችን ላይ ቡናው እንዴት ነበር? አስተያየት አልሰጣችሁኝ፣ ወዳችሁታል? ደስ ይላል። ቆንጆ የባህል ፕሮግራም ነበር፣ ደስ የሚል ቆይታ ነው። እኔም ለመጀመሪያ ጊዜ ነው ከቤቴ ወጥቼ ከእናንተ ጋር ሳሳልፍና ለእኔም ይሄ ትልቅ ትውስታዬ ነው። በዛ ላይ እንደዚህ ጉድ ጉድ እያልኩኝ ቡናውን ለእናንተ አቀራርቤላችኋለሁ። በጣም ደስ የሚል የትንሳኤ ዝግጅት አሳልፈናል። እኔም በጣም አመሰግናለሁ። ተመልካቾቻችን፣ ፕሮግራሞቹን በማስተዋወቅ ተመስገን ዳንኤል፣ አባይነሽ አሻግሬ እንዲሁም ሶስና ቢያዝን እንዲሁም ደግሞ የበዓል ልዩ እንግዶቻችን ባልደረቦቻችን ታደሰ ጸጋ፣ ሰለሞን አደላ እንዲሁም ጥቁር እንግዳችን ደግሞ በመጨረሻ ልዩ ስጦታ የሆነልን በደንብ ተዝናኖትን የፈጠረልን። በቃሉ አባት አብረናችሁ ቆይታ አድርገናል። ቀሪ የአማራ ሚዲያ ኮርፖሬሽን ልዩ የትንሳኤ በዓል ዝግጅቶች ወደ እናንተ ይደርሳሉ። እኛ ግን በመመራረቅ እንሰናበታለን። ይህንም ፕሮግራም ደግሞ እንዲደመቅ ብለን እንድናከብር ያደረጉን አካላት አሉ። ምዕራፍ የተፈጥሮ አባና ዲኮር ኬክ ህንፃ 33 ቁጥር ላይ እንዲሁም ደግሞ ሀኒ ዲኮር ና ቬሎ በአባይና ጣና ህንፃ ቁጥር 129 ላይ ይገኛሉ። እነዚህን ግለሰቦች ከልብ እናመሰግናለን። እንዲህ ደግሞ ምር ብሎብን ከበቃል ውጭ ማለት ነው። እንዲህ ምር ብሎብን ደግሞ ለእናንተ ልንቀርብ ለተባበሩን ሂራ ራ ዲዛይን አሁን ያስዋበችን ሂራ ዲዛይን ሆነች። ሂራ ዲዛይን ወደ ህንጻ አንደኛ ፎቅ ላይ ትገኛለች። ሄዳችሁ ልትጎበኟት ትችላላችሁ። ሂራን እጅግ አድርገን እናመሰግናለን። እናንተን እንደዚህ እንዳሳመሯችሁ ሁሉ ደግሞ እኔንም እንደዚህ ምር ያደረገኝ ከልብሱ ባሻገር ይችን ነገር ሀያ አመት ወደፊት ያሻገረኝ ሙሉ አለም የባህል ማዕከል ውስጥ የሚሰራው አርቲስት ህሩ ነው። አርቲስት ህሩ እጅግ በጣም አመሰግናለሁ። እናወደመረቃናትሻበአላ ተመራርቀን የሚለያይ በሉ እንግዲህ እግዚአብሔር እስጥልን አመት አመቱን ያድርሳችሁ። የሰላም በዓል እንደዚህ ያሳልፈናል እና ቀሪውን ጊዜም ባርኮ ቀድሶ ይስጠን። እውነት ሀገራችንን ሰላም ያድርግልን። ገበያውን ጥጋብ አገሩን አማን ያድርግልን። እናንተም በቃ በቃ